ደቡብ አፍሪካ ያሸነፈችበት የዋይት ሀውስ ውሎ ትራምፕና የደቡብ አፍሪካው ፕሬዚደንት ፊት ለፊት መፋጠጣቸው የዓለም ሀገራት መገናኛ ብዙሃንን እጅግ እያነጋገረ ይገኛል። ጉዳዩም ተጧጡፎ ቀጥሏል። ሙሉ መረጃውን በስፋት እንመለከታለን። የእስራኤልና የኢራን ከባዱ ፍጥጫ ወደ ለይለት ጦርነት እያመራ ነው። እነ ዘለንስኪን አንድ ድል ብቻ አላቸው። ይህንንም መረጃ በስፋት እናስደምጣችኋለን። ሰላም ጤና ይስጥልን። በመላኩ ለማት የምትገኘው ዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን ሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ደቡብ አፍሪካ ያሸነፈችበት የዋይት ሀውስ ውሎ እኔ እንግዲህ እንደነ ኳታር የምሰጥ አውሮፕላን የለኝም አዝናለው ሲሉ ፕሬዚደንት ራማፎሳ ተናገሩ። ፕሬዚደንት ዶናልድ ትራምፕ በዩክሬን መሪ ቮላርሚር ዘለንስኪን ላይ ያደረሱትን ድብደባ የሚያስታውስ ውጥረትም በበዛበት የዋይት ሀውስ ስብሰባ ላይም ከደቡብ አፍሪካው ፕሬዚደንት ሴርሊ ራማፎሳ ጋር ፊት ለፊት ተፋጠዋል። የአሜሪካ የስለት ልጅ የሆነችውን እስራኤልን ጋዛ ላይ የፈጸመችውን የዘር ማጥፋት ፍርድ ቤት መገተሯን ተከትሎ ዩናይትድ ስቴትስ ሁለተኛው ትልቅ ንግድ አጋር የሆነችው ከደቡብ አፍሪካ ጋር የነበራቸው ግንኙነት ጥላሸት ተቀብቶ በፖለቲካ ሸኩቻ ውስጥ በመግባት አሜሪካ ለደቡብ አፍሪካ በጣም የሚያስፈልጋቸውን እርዳታዎችም ሰርዛ ለአናሳ ነጭ አፍሪካነርስ ተከራካሪና ጥገኝነት ሰጪ መሆኗ ደቡብ አፍሪካም የሀገራቱን አምባሳደር ማባረሯ፣ የትላንትና ወቅት ስብሰባ የሀገራቸውን ግንኙነት ወደ አዲስ ለመቀየር ተስፋ አድርገውም ነበር። ትራምፕና ምክትል ፕሬዚደንት ጂዲ ቫንስ የዩክሬኑን ዘለንስኪን በኦቫል ኦፊስ የፈጸሙትን ለመድገም በማሰብ በፍጥነት ለማንነት የስብሰባውን መንፈስ ቀየሩት ደቡብ አፍሪካውያን የነጮቹን አያያዝ አሳሳቢ መሆኑን ያሳያል ያሉትን ጉዳዮች ዝርዝር ውስጥም ተዘዋውሮ ቪዲዮ በማጫወትና በተደራረቡ የታተሙ የዜና መጣጥፎችም ክሳቸውን ያጎደጉዱት ገቡ ደቡብ አፍሪካ የነጮች መቃብር ናቸው በማለት ነጭ መስቀሎችንና የተቋሚ መሪዎች አነቃቂ ንግግሮችን ሲናገሩ የሚያሳዩ ቪዲዮችን ያሳዩ ትራምፕ እየተሰደዱ እንደሆነም የሚሰማቸውና ወደ አሜሪካ እየመጡ ያሉ ብዙ ሰዎች አሉን ስለዚህ ስደት ወይም የዘር ማጥፋት እየተካሄደ እንዳለ ከሰማ ከብዙ አካባቢዎች እንወስዳለን። የደቡብ አፍሪካው ፕሬዝደንትም በፍጹም መረጋጋት ከትራምፕ አጠገብ ወንበር ላይ ተቀምጦ በዝግታ የቀረው የይገባኛል ጥያቄውን ወደ ኋላ ገፉ። ፕሬዝደንት የማንዴላን አርአያነት እንደ ሰላም ፈጣሪነት ጠቅሰዋል። በሀገሬ የዘር ማጥፋት ብቻ የለም ሲሉ ንግግራቸውን የጀመሩት ራማፎሳ እንደ አውሮፓውያን አቆጣጠር በ1994 በኔልሰን ማንዴላ የመድበለ ፓርቲ ዴሞክራሲ ከመፈጠሩ በፊት በጥቁሮች ላይ ለዘመናት ሲደርስ የነበረውን አስከፊ አድልዎና በጥቁሮች ላይ ሲደርስ የቆየችው ደቡብ አፍሪካ አዲስ የመሬት ማሻሻያግ የአፓርታይድ ኢፍታዊነትን ለመቅረፍ ያለምንም ካሳ ለህዝብ ጥቅም ሲባል በጥቂት ነጮች የተያዙ መሬቶች ለብዙሀን ማከፋፈሏን ፍትሃዊነት እንጂ ጭቆና አለመሆኑን ገልጸው በዚህ ሂደትም ዝርፊያ አልተፈጸመም፣ እናም ማንኛውንም ትዕዛዝ በፍርድ ቤት መቃወም ይቻላል ሲሉ የትራምፕን ውንጀላ ውድቅ አደረጉም። ራማፎሳ ደቡብ አፍሪካ ውስጥ ወንጀል እንዳለ ተናግረው አብዛኞቹ ተጠቂዎችም ጥቁሮች ናቸው። ትራምፕ ቆርጦ ገበሬዎቹ ጥቁሮች አይደሉም አለ። ራማፎሳ ጥቁሮች ናቸው ተጎጂዎች። ለዚህም በሰነድና በሰው ማስረጃ ለማቅረብና እኛ ከእርሱ ጋር ለመነጋገር ፈቃደኛ ነን። በዩናይትድ ስቴትስና በሌሎች ቦታዎች የቀኝ ገዢዎች መሰባሰቢያ ሆኗል ይህ አፓርታይድ ነው በማለትም በነጭ ገበሬዎች ላይም የደረሰ ያለውን የዘር ጥቃት አስመልክቶ የትራምፕን ውንጀላ በግልጽ ውድቅ አድርገዋል። በደቡብ አፍሪካ የዘር ማጥፋት ወንጀል የለም፣ ራማፎሳ በአጽንዖት የተናገሩት ጎልቶ የተሰማ እውነት ነበር። በዚህ ስብሰባ ትራምፕና ምክትል ፕሬዝደንት ጂዲ ቫንስ የዩክሬኑን ዘለንስኪን ባልተለመደ መልኩ የፈጸሙትን ውርደት ለመድገም ቢያስቡም በዚህ ስብሰባ አልተሳካላቸውም። እየተደጋገመ ያለው ያለው ያልተለመደ ልውውጥ የውጭ ሀገራት መሪዎች የትራምፕን ግብዣ ስለመቀበል ደግመው እንዲያስቡ ያሳየ ሲሆን ከውይይት በኋላ ራማፎሳ በንግድ ልውውጥ ላይ ለማተኮር ሞክረዋል። ለጋዜጠኞች በሰጡት መግለጫ ሁለቱ ሀገራት በደቡብ አፍሪካ ወሳኝ በሆኑ ማዕድናት ላይም ለመወያየት መስማማታቸውን ተናግረዋል። የንግድ ሚኒስተሩ እንዳሉትም የአሜሪካ መንግስት ፈሳሽ የተፈጥሮ ጋዝ ከዩኤስኤ መግዛትን ያካተተና የንግድና የኢንቨስትመንት ፕሮፖዛል አቅርቧል። ጉዳዩን እናስብበታለንም ብለዋል። የቢዝነስ ባለጠጋው ሩፐርት ራማፎሳን ለመደ ደገፍ በስብሰባ የተገኘ ሲሆን ወንጀል በቦርዱ ላይ ችግር እንደሆነና ብዙ ጥቁር ሰዎችም እየሞቱ እንደሆነም ተናግሯል። በመጨረሻም እንዲሆነ አንድ ጋዜጠኛ ለትራምፕ ከኳታር መንግስት የተሰጣቸውን አውሮፕላን በተመለከተ ጥያቄ አቀረበ። ትራምፕ እያብራሩ እያለ የደቡብ አፍሪካው መሪ ተረጋግተው በነገር ሸንቆጥ አደረጓቸው። እኔ እንግዲህ እንደነ ኳታር የምሰጥ አውሮፕላን የለኝም፣ አዝናለሁ ሲሉም ተሳለቁ። ታዲያም ጉዳይ እጅግ እያነጋገረ ይገኛሉ። ወደ ቀጣይ ጉዳያችን ስናመራ እስራኤል ኢራንን ልታጠቃ እንደምትችል በመነገሩ የነዳጅ ዘይት ዋጋ ጨመረ። እስራኤል በኢራን የኒውክሌር ኃይል ላይ ጥቃት ለመፈጸም መዘጋጀቷን ተከትሎ የነዳጅ ዋጋ ከአንድ መቶ በላይ ጨምሯል። የብሬንት ድፍድፍ ነዳጅ የአምሌ ወር ዋጋ 68 ሳንቲም ወይም ደግሞ 1.04 በመቶ ከፍ ብሏል። በዩናይትድ ስቴትስ የዌስት ቴክሳስ መካከለኛ የአምሌ ወር የድፍድፍ ነዳጅ ዋጋ የወደፊት ዕጣ 70 ሳንቲም ወይም ደግሞ 1.1 በመቶኛ ጨምሮ ወደ 62.73 ዶላር ከፍ አይሸፍምም ብሏል። በዩናይትድ ስቴትስ የተገኘ አዲስ መረጃ እስራኤል የኢራንን የኒክሌር መሳሪያ ቤቶችን ለመምታት በዝግጅት ላይ መሆኗን ሲኤንኤን ጉዳዩን ከሚያውቁት በርካታ የአሜሪካ ባለስልጣናት ጠቅሶ ዘግቧል። ባለስልጣኖቹን ጠቅሶ ሲኤንኤንም አክሎ እንደዘገበውም የእስራኤል መሪዎች ጥቃት ለመፈጸም የመጨረሻ ውሳኔ ማድረጋቸውን ግልጽም አይደለም ብሏል። እንዲህ አይነቱ የውጥረት መባባስ የኢራንን የነዳጅ አቅርቦት አደጋ ላይ የሚጥር ብቻ ሳይሆን በሰፊው ክልል ውስጥም ጭምር አደጋ የሚደቅን ነው ሲሉ የሽንቆጣ ስትራቴጂስቶችም ገልጸዋል። ኢራን በፔትሮሊየም ላኪ ሀገሮች ድርጅት ውስጥም በሶስተኛ ደረጃ ላይ የምትገኝ ሲሆን የእስራኤል ጥቃት ከሀገሪቷ የሚመጡትን የነዳጅ ፍሰትም ሊረብሽም ይችላል። በተጨማሪም ኢራን በባረ ሰላጤው በሆርሙዝ ማለፊያ በኩልም የሚተላለፈውን የነዳጅ ጫና በመዝጋትም አጸፋውን ልትመልስ ትችላለች የሚል ስጋትም አለ። በዚህም ሳውዲ አረቢያ፣ ኩዌት፣ ኢራቅና የተባበሩት አረብ ኤሚሬቶች ድፍድፍ ዘይትና ነዳጅ ወደ ውጭ መላክ እንዳይችሉም ያደርጋል። ወደ ቀጣይ መረጃችን ስናመራ እነ ዘለንስኪን አንድ ድል ብቻ አላቸው ስትል ሞስኮ አስታወቀች። ዩክሬን ከእንግዲህ አንድ ድል ብቻ አላት በሚል ሩሲያ አስጠነቀቀች። የቀድሞ የአገሪቱ ፕሬዚደንት እናም የአሁኑ የብሔራዊ ደህንነት ምክር ቤት ምክትል ሊቀመንበር ዲሜትሪ ሞስኮ ያለምንም ቅድመ ሁኔታ ለመደራደር ዝግጁ ናት ብለዋል። የኬቭ ባለስልጣናትም ወደ ሰላም መምጣት አለባቸው ያሉት ሜድቪዴቭ የመጨረሻ እድል መጠቀም ይኖርባቸዋል ሲሉም ተደምጠዋል። በሲኔት ፒተርስበርግ በአንድ አለም አቀፋዊ ህጋዊ ፎርም ላይ ንግግር ሲያደርጉ እውነት ለመናገር ሞስኮ ዙፋኑን የጨበጠውን የኪቭን አገዛዝ በጥቅሉ አትወድም ብለዋል። የተወሰነ ግዛትን ለማትረፍም ሆነ አለም አቀፍ ተቀባይነ ተገቢነትን እንደ መሪ ለማግኘት ያለምንም ቅድመ ሁኔታ ወደ ሰላም መምጣት አለባቸውም፣ ብለዋል። ሞስኮ በአሁኑ ሰዓትም በዩክሬን ያለውን መንግስት ህጋዊነቱን ካጣ አመት ሆኖታል የሚል እምነት አላት። የፑቲን መንግስት ጦርነቱን ለመቋጨት ከዶናልድ ትራምፕ ጋር ስምምነት ላይ ደርሷል ቢባልም ከዩክሬኑ ፕሬዚደንት ቮላድሚር ዘለንስኪን በኩል አጠራጣሪ ሀሳቦችም መነሳታቸው ቀጥለዋል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።